አይደለም። አንድ ድን አላልም። ፍርድ አለ፣ ፍርድ አለ፣ ፍርድ አለ። አንድ ሰው ለኃጢአት ባሪያ አልሆንም ካለ ለእግዚአብሔር ፍቅር አለው በውስጡ አይገዛም፣ ስጋውን ፍቃድ አይፈጽምም። ማለት ኃጢአት የምንፈጽመው በምርጫችን ነው። ይህ ኃጢአት ሰው አንድ ሰው የምንፈጽመው በምንድ ነው? ምርጫ በምርጫው ነው። አይጥ በወጥመድ እንደምትያዝ እየያዛችሁ መዳን አይወሰድም። እግዚአብሔር ታዲያ እንደዛ ከሆነ የኃጢአት ባሪያ ነው ክርስቶስ ስለዚህ ኃጢአት ምን ማለት ነው? መሻት፣ መተላለፍ ምን ማለት ነው? በጥንት ዘመን በሁለት አይነት ኃጢአት ይታያል። ጳውሎስ ይሄንን ነው። እግዚአብሔር በክርስቶስ ካመን በኋላ ለክፉ የኃጢአት ተፈጥሮዊ ለግደለሽነት ለነዚህ ራሳችን አሳልፈ እንዳንሰጥ አሁን በፍቃዳችን የጽድቅ ባሪያ ሆንናን ይላል። ከዛስ እንደገና ለዛ ለክፉ የኃጢአት ተፈጥሮ ባሪያ መሆን ሞኝነት ነው። ለዛ ለቀድሞ ነገር ባሪያ መሆን ምን ማለት ሞኝነት ነው። የኃጢአት ተፈጥሮ ወደ ኃጢአት እንዳትመለሱ ስለዚህ ባሪዎች ለመሆን ፈቅዳቸዋል ማለት ሰው አንድ ሰው ኃጢአትን ሚሰራ ከሆነ በዛ ራሱን ለኃጢአት ባሪ አድርጎ ለመኖር ፈቅዷል ማለት ነው። ስለዚህስ ስናገር ምን ይላል? ብልቶቻችሁ ለኃጢአት አታቅርቡ። ሰይጣን ሆነ የኃጢአት ተፈጥሮን ኃጢአት እንዳታደርጉ ከመፈተን አልፋችሁ ለክርስቶስ ኑሩ። ሰይጣን ሊያስገድድ አይችልም፣ እኛ ካልፈቀድ ፍቃዳችን። እንደሚያገሳ አንበሳ በዙሪያችን ይዞራል ይላል፣ ግን ካልፈቀድን ለዛ አይገባም። ኃጢአትን የሚፈጽም የራሱን ህይወት በዚህ ምድር ላይ እንደፈለገ ለመኖር ለመዝናናት፣ ክርስቶስን እየበደለ የስጋውን ምኞት ለመፈጽም፣ ሰይጣንን ለማስደሰት ሄደ ማለት ነው። ኃጢአት ማለት ምን ማለት ነው? ወገኖች፣ ምን ማለት ነው? በኃጢአት ላይ መኖር ማለት ምን ማለት ነው? በእግዚአብሔር ማመፅ ማለት ነው። የዳንበት ድነት መቀለድ ማለት ነው። ህይወትን ስርዓትን መቀለድ ማለት ነው። ኢየሱስ ለኃጢአት አንተ መሞት ልክ አይደለም ማለት ነው። ከዛስ ጳውሎስ ሰው ከትዳራቸው ውጪ ሌላ ኃጢአት እየሰሩ ከምስጦቻቸው ውጪ እንደፈለጉ እየኖሩ ችግር የለም አንድ ድነላል ምለ ፍርድ አለ። በኃጢአት ድልን ለማቀናጀት የሚያስችለን ሁለት እርምጃዎች እኒህ፣ ኃጢአትን ድል ለማቀናጀት የሚያስፈልጉ ሁለት እርምጃዎች እኒህ፣ ራሳችን ለእግዚአብሔር ማቅረብ፣ ራስን ለእግዚአብሔር ማቅረብ። ከዛስ በኃጢአት ባርነት እንዳንገዛ ከማድረግ ይልቅ ለጽድቅ ባሪያ ለመሆን ለእግዚአብሔር ማቅረብ ይኖርብናል። ሁለንተናችንን ዕለት ዕለት ለእግዚአብሔር ማቅረብ ለእርሱ ካለን ፍቅር የተነሳ ፍቃደኝነታችን ውላ። አንድ ሰው ለኃጢአት ባሪያ አልሆንም ካለ ለእግዚአብሔር ፍቅር አለው፣ በውስጡ አይገዛም፣ ስጋውን ፍቃድ አይፈጽምም ማለት ነው። ስለዚህ ወገኔ ምግብ አን አንዳንድ ጊዜ ይህን ከአይጥ ወጥመድ ጋራ ተመሳሳይ ነው። ሁላችሁ እንደዚህ አይነት አካውኖችን አንሂድ። ኃጢአት የምንፈጽመው በምርጫችን ነው። ይህ ኃጢአት ሰው አንድ ሰው የምንፈጽመው በምንድ ነው? ከምድር በምርጫው ነው። በምርጫው ኃጢአት እየፈጸመ ከአምስት ጋር እየኖረ ድነት አይወሰድም። አትቀልድ። ይሄ ማለት ምን ማለት ይጠቃል? ከአይጥ ወጥመድ ጋር መጫወት እንደማለት ነው። አይጥ ከወጥመድ ጋር እንደምትጫወት ተመሳሳይ ነው። ለምን አይጥ ወደ ወጥመዷ እንዳትገባ የምትፈተነው ምግብ እንጨምራለን ፈተኗ እሷ ወደ ወጥመዱ መታ እንድትያዝ ወጥመዱ እንዲይዛ በወጥመዱ ምግብ ይጨመርላታል። ከዛስ አይጧ በግድ በወጥመዱ እንድትያዝ ራሷን በቃ እንደምትያዝ እያወቀችም እያላወቀች ቀጥታ ምግቡን ለማገኘት ስትት ወጥመዱ ይይዛታል። አይን አምሮትን ባየ ቁጥር በተመለከትክ ቁጥር በተመለከትሽ ቁጥር አይት በወጥመድ እንደምትያዝ እየያዛችሁ መድኃኒት አይወሰድም። እግዚአብሔር ታዲያ እንደዛ ከሆነ የኃጢአት ባሪያ ነው ክርስቶስ? አይደለም፣ አይደለም፣ አይደለም። እግዚአብሔር ራሳችን ለእግዚአብሔር እናቅርብ፣ አመፅን እንካድ። ለምሳሌ ታውቃላችሁ፣ የእግዚአብሔርን ሀሳብና ፍቃድን እያደረጉ ከምስቶቻቸው ውጭ እየዘመቱ ዝሙት እያደረጉ ከአባቱም ውስጥ ጋር የሚተኙ ሁሉ ቆሮንቶስ ላይ ነበሩ። እነዚህ ሁሉ እያደረጉ በጸጋ ስጦታ ይመጻደቁ ነበር። የሚገርም ነገር ኃጢአት የሚከሳቸው ሰዎች፣ አመፅ የሚያደረጉ ሰዎች ታውቃላቸው፣ ትውልድ ወደ አመፅ ይነዳሉ። ድነት አይወሰድም። እንደፈለግ ከሆነ ጨፍር አይጫ። ድነት ድነት፣ መዳናችሁን ዕለት ዕለት ፈጽሙ የሚለውን ቃል ምን እናርገው? ካዳነን ለኃጢአት ጸንተን እንኑር የሚለውን ቃል ምን እናርገው? ራሳችሁን ለእግዚአብሔር አቅርቡ የሚለውን ምን እናርግ? ለኃጢአት ባሪያዎች አንሁን የሚለው ምን እናርግ? ይልቁንም የጽድቅ ባሪያ እንሁን። አለሉያ። ዓለም በውጥንቅጥ ውስጥ ናት ያለችው፣ ግራ የተጋባም። ሴጣን የሚሯሯጣል። ክርስቶስ ሊመጣ በደጅ ነው። ከኃጢአት ጋር ድርድር ተቀምጠ እየተጫወትክ በዚህ ጋር ዝማሬ፣ በዚህ ጋር ዘፈን፣ በዚህ ጋር ከሚስት ውጭ ሌላ ጋር መማገጥ፣ መዘሞት፣ እንደፈለጉ መሆን፣ የቀድሞ ልምድ፣ አሮጌው ማንነት፣ ለዚያ ከሆነ ቀድሞ ጨለማ ነበራችሁ ይላል ጳውሎስ ሌላ ቦታ ኤፌሶን ላይ ያንን የጨለመውን ፍቃድ እየፈጸማችሁ የምትቀጥሉ ከሆነ የዚያን ሰዓት ለሱ ፍቃድ ተገዝታችሁ በነበራችሁ ሰዓት ነው። አሁን ግን በጨለመው አይደላችሁ ለፍቃድ ስለዚህ ከሞት አንተናያስ ዛሬ እየሞታችሁ አላችሁ፣ እየተሸወዳችሁ አላችሁ። የተሳሳቴ አስተምሮ እየሰማችሁ ዛሬ ለምን ተነካን ብላችሁ ባናችሁ ማንነት ስለተነካ የምትበሳጩ የዳንክበት በድነት መቀለጃ ሳይሆን እንደሚገባ እንድትኖር ያዛሃል። በኃጢአት ጸንተ የኖርክ በአመፅ ጸንተ የኖርክ ክፋትን እያደረክ እየፈለግህ እንደ ራስህ ምኞት እየሄድክ ለሴጣን ተገዢ ሆነ በእግዚአብሔር ላይ ማመፅ ማለት ነው። ኃጢአት ማድረግ ራሱ ኃጢአት በእግዚአብሔር ላይ ማመፅ ነው። በዳንከው ድነት ላይ መቀለድ ነው። ከተመረጡት መካከል ይሁዳም ጠፍቷል። ተአምራት አድርጓል። ሁለት ሁለት አድርጎ ስላኩ ተልኳ ሌባ ነበረ ይላል። ሌብነታችሁ ስነካ የሚያማችሁ፣ ሚዲያውን ሁሉ ሳይቀር ያጨናነቃችሁ፣ በቅድስና ሕይወት ለመኖር ራሳችሁን ከመፈተሽ፣ አገልግሎታችሁን፣ ሕይወታችሁን፣ አኗኗራችሁን ከመፈተሽ ምንም ችግር የለም። እሱ የፍቅር አምላክ ነው፣ የቁጣም አምላክ ነው እግዚአብሔር። ከዓመፅ ጋር አይተባበረም እግዚአብሔር። በዓመፅ ነሳ ይለ። ስለዚህ ኃጢአትን ድል አድርጓል። ድል አድርገህ ኑር። ያገኛችሁ ይወት ድል አድርጋችሁ ኑሩ። ለኃጢአት ተገዢ አትኑ። አትቀልዱ፣ ወንጌል ስለማይቀለድ በቆታ ቃል ዛሬ ብዙዎች ሰዎች ሕይወት ሁሉ እየጠፋ ነው ያለው። ስለዚህ አንድ እውነት እነግራችኋለሁ። ለእውነት ወንጌል እንኖር። ወንጌል ማለት አዲስ ሕይወት ማለት ታውቃላችሁ። ኃጢአት ለኃጢአት ሞታችኋል አላል። እንሞት፣ ለኃጢአት ለጽድቅ እንኖር። ለኃጢአት እንሞት፣ እራሳችን ለእግዚአብሔር ሐሳብ እንስጥ። መሠረታዊ እውነት አማኞች መኖር ያለባቸው አኗኗር በሞትና በህይወት መካከል ከክርስቶስ ጋር ያለውን አንድነትን መጠበቅ አለባቸው። በኃጢአት ፀንተት ስቶ አንድነት ፈረሰ ማለት ከድነት ውጭ ነው ማለት ነው። ከድነት ውጭ ነው። ከድነት ውጭ ነው። ይሄ ደግሞ መጽሐፍ ቅዱሱ ይናገራል። ሌላ ስብከት ላይ እመጣለሁ። እግዚአብሔር የተናገረኝ ቃል አለ። ስለዚህ አሮጊዮ ሰውን አሮጌ ማንነትን አስወግዳቸዋል። ካለ አስወግድ ባይዘ አንድ ሰው ችግር ያለበት ሰው ምን እንደሆነ ማንነቱ ሲነካ ይጮሃል፣ ይከራከራል፣ ያሟዋል። በጽድቅ ህይወት የሚኖር ሰው አያሞም፣ አያሞም። ምንም ብነገር ይሰማል። ጥበብ እውቀትን ይቀዳል። ጥበብ ያላወቀበት መንገድ ሲሄድ ያ መንገድ ልክ አይደለም ቢባል ከዛ ከትክክለኛ ካልሆነው መንገድ ይመለሳል እንጂ ለምን ተነካ አይልም፣ አይልም። ኃጢአት በሰው ህይወት ውስጥ ምግባረ ብልሹነት ነው። ኃጢአት ማለት ምግባረ ብልሹነት ማንነት ነው። የኃጢአት ፍች ምንድናቸው? ዋናው በእግዚአብሔር ላይ ማመጽ፣ ትዕዛዙን መጣስ። የኃጢአት ፍች ምን? ምግባረ ብልሹ ማንነት፣ በራስ ላይ አካላዊ ማንነትን። ለአንተ ያልቀደስኩትም ጊዜ ጌታን ኢየሱስን አንተን የሕይወት አዳኝ አድርጌ መቀበሬን ልክ አይደለም ኃጢአት ይንገስብኝ፣ እንደፈለግሁ ልኖር ስለዚህ ለኃጢአት ተገዢ ላድርግ። ኃጢአት እየሰራችሁ በይቅርታውና በምህረቱ የምትቀልዱ ሰዎች አትቀልዱ። በእግዚአብሔር ቤት ያላችሁ አለን የምትሉ የምታገለግሉ፣ አማኞች ነን የምትሉ ከትዳር ውጭ ሌላ የምታተረማምሱ፣ በአመፀኝነት ውስጥ የተያዛችሁ፣ አካሄዳችሁ የተበላሸባችሁ ተመለሱ። ኃጢአት በአዳም በኩል መጣው። ያ በአዳም በኩል የገባው በሁለተኛ አዳም ደግሞ ተሸንፏል በማን በክርስቶስ ኢየሱስ በተሸነፈው ላይ እንዴት ትነግሳለህ እንዴት የተሸነፈውን ኃጢአትን በራስህ ላይ ታነግሳለህ ጽድቅ አንግስ እንጂ እውነትን አንግስ እንጂ ከኃጢአት ተለይቶ በክርስቶስ መኖር ከኃጢአት ተለይቶ በክርስቶስ መኖር ማለት ምን ማለት ያልተፈቀደ ጥለ የመጣይበት በዛው መስመር ላይ አለመገኘት ማለት ነው። ዳዊት ከረግረግ ጭቃ አወጣኝ ሲባል ያ የገባበት አኗኗር ከገባበት ከአጣት ዝቀት አወጣው እንጂ መልሶ አልገባም። ሲገሰጽ ንስሐ ገባ። ንጉሥ ነኝ ብሎ አልተመጻደቀም። ዛሬ ስላገለገላችሁ ራሳችሁን እንደ አምላክ ቆጥራችሁ ለምን ተነካው ብላችሁ የምትቆጡ፣ ለምን እከሌ እንደዚህ ብሎ ሰበከ በቤተ ክርስቲያን በኩል በእግዚአብሔር ቤት ሆነ ወደ ሲኦል ትገባለህ ሲባል ያበሳጫችሁ፣ ለምን ለምን እንደ ዳዊት ንስሐ ግቡ? በአመፅ ላይ ሆናችሁ ኖራችሁ ድነታችሁ እንዳይወሰድ መጠንቀቅ ሲገባችሁ፣ እኔ የሚሰራ ከሆነ ምን ያደርጋል? ታዲያ እሱ የከፈለው ዋጋ ላይ እንደፈለክ በኃጢአት እየተጨማለክ ድነትን ታገኛለህ? ምን መጽሐፍ ቅዱስ ከየት ነው ያመጣው? አንተ የጻፍከው እኮ ወይ፣ አንቺ ከዛ የጻፍሽው? ካልሆነ መዳናችንን ዕለት ዕለት በአኗኗር መግለጽ አለብን፣ በጽድቅ መግለጽ አለብን። ይሄ ጳውሎስ እኮ ከዚህ ሙት ሥጋ ማን ይለየነ፣ ክርስቶስን መሰልኩ ያለ እኮ ሌላውን እየጠቀምኩ ራሴ የጠፋው እንዳልሆን ይላል። ስለዚህ ከኃጢአት ተለይቶ በክርስቶስ መኖር ማለት የተሰጠን አዲስ ህይወት ልምምድን እየተለማመዱ አሳድጎ መሄድ ማለት ነው ሰማችሁ የኤሊ ልጆች በኃይል እየተከተላችሁ ልክ ነው የምትሉ ስለቀደሱ የክነ ስራ ስለሰሩ ታቦቱ ጋር ስለነበሩ በእውነት ሳሙኤል እነሱን ተከተለ አልተከተለም ፈለጋቸውን አልተከተለም አልተከተለም የካህናት ዝር ዘር ነው አይደለም። ዛሬ ሳትመለስ ስትፎካከርና ስትጮው ያልጠበካቸውን አንስተው ለጽድቅ የጨከኑ አመፅን እምቢ ያሉ ክርስቶስን በሕይወታቸው ያነገሱ ከአመፅ ጋራ ቁማር የማይጫወቱ ትውልድ አሁን እነሱ ሊመጡ ስለዚህ ከኃጢአት ተለይተው ለክርስቶስ መኖር ማለት የዚህ ዓለም ሲስተምና አመፃን የክፉን እቅድና አካሄዶችን እነዛን መናቅ ማለት ነው። የተሰጠህን ድነት የተሰጠን ሕይወት በተቀደሰ ሕይወትና አኗኗር መጠበቅ ማለት ነው። እንዳይነጥቅ ነጥቃለች እኮ ብለዋል እኮ ታውቃላችሁ። ራእይ ላይ አንዷ ቤተክርስቲያን ላይ ነጥቃለ ሊወሰድ ነው። ራሱ ባለቤቱ ነው። ህይወትን ጠብቅ። የተሰጠን የህይወት አኗኗር በትክክል ለመኖር በጣም እራሳችሁ እንድትስፈልጋሉ። በድነት ጉዳይ እየተከራከራችሁ፣ በድነት ጉዳይ ስትባዙ፣ ክርክር የሚያበዛ ሰው ራሱ ችግር ስላለበት ነው። የተሰበከውን ስብከት ሰምታችሁ ያም የተማራችሁን የእግዚአብሔርን ቃል ሰምታችሁ በቃሉ መሰረት ለመኖር ከመትጋት ራስን ከማየት ይልቅ አይደለም የምል ለኃጢአት ሞተናል። ለጽድቅ ራሳችን ባሪያ አድርገናል። ለኃጢአት ደግመን ባሪያ አናረግን። ለኃጢአት ባህሪያ ካረግ ራስ ወዳዶች ነን። ኃጢአት ካለን በእግዚአብሔር ላይ አምፀናል፣ የእግዚአብሔርን ሕግ ንቀናል፣ የክርስቶስ ሞት ደሞ ረግጠናል ማለት ነው። ስለዚህ ለኃጢአት ሞተን በክርስቶስ እንኖር የሚኖሩ ለኃጢአት ሞተን ከክርስቶስ ጋር የሆነን እንኖር። ያ ነው ሕይወት፣ ያ ነው መዳን፣ ያ ነው ለእኛ ጸንተን እንዲኖር አለ። አለሎያ በዘመናት መካከል ብቻውን ጻድቅ የሆነ ጌታ። ይሄ ቃል እውነት ነው። ይሄ ቃል አይሻር ይል አይቀ ይሄ ቃል አይለወቅ ቃሉ የሚለውን እንን የቃሉን ሀሳብ እንኖ ወገኖችን ቀጣይ ላይ የእግዚአብሔርን ቃል ምናይበታለን። ድነት ይወሰዳል አይወሰድ ካልኖርበትን ይወሰዳ። እሱን ቀጣይ ቀጣይ ስብከት ላይ አናያለን። ለዛሬው ግን ከኃጢአት ተለይተን በክርስቶስ እንኖር፣ ለኃጢአት ሞተን በክርስቶስ ሕይወት እንኖራለን። ሕያሁነ በክርስቶስ እንቁ እንቀጥል። የቀድሞ አሮጌው ማንነትን አውልቀን ከሥራው ጋር ጥለናል። አዲሱ ሰው ለብሳ ስለዚህ የለበስ ነው። የአዲሱ ሰው ልምምድ እንቀጥል። አሌሉያ ማ ዶክተር አማቻ ተማጥሮቤንያስ ከኃጢአት አኗኗር ለመውጣት ሲነገር እምቢ የሚል ትውልድ ጥፋት አለ፣ ሞት አለ። የሚኖሩበት አኗኗር ግብረ ሰዶማዊነት አካባናቸው ልክ ስላይደለ ዛሬ አሜሪካ ላይ የተገደለው ያ ሰባኪ ወገንን ለክርስቶስ ተሰዋ። ከአመስ ጋር ግን አይተባበርም። የእውነት ቃል ይሰበካል። የህይወት ቀንድ አይደለም፣ ኑሮ ነው። ሃሌሉያ። ክርስትና ቢሆን ክርስቶስ ነው። ክርስቲያን ነኝ ካሉት መኖር ነው። ክርስትና ቢሆን ክርስቶስ ነው። ክርስቲያን ካሉ መኖር ነው። የት ነው ታዲያው ክርስትና ነው? አድራሻ ወዴት ነው? የልጁ መልክ እንደን መስል ነው የተጠራ ነው። ታዲያ ምታየው ምንድን ነው? ታዲያ ምሰማው ምንድን ነው? ታዲያ ምታየው ምንድን ነው? ታዲያ ምሰማው ምንድን ነው? ክርስትናዊሆ ክርስቶስ ነው። ክርስቲያን ነይ ጋሉ መኖር ነው። ታዲያ የት አለ ክርስትናው? አድራሻው ወደ የት ነው? የልጁ መልክን እንድንመስል ነው የተጠራ ነው! ታዲያ የምታየው ምንድነው? ታዲያ የምትሰማው ምንድነው? ታዲያ የምታየው ምንድነው? ታዲያ የምትሰማው ምንድነው? በኃጢአት ጸንቶ ለመኖሩ የራስን ዓመት ጠብቆ ከእውነት ጋር ላለመተባበር መከራከር። አቤት ጌታ አድነን። ታዲያ ምታየው ምንድን ነው? ታዲያ ምሰማው ምንድን ነው? አንተ ቅዱስ እንደሆንክ በተቀደሰ አኗኗር እንድንኖር ቅዱስ ነህ አንተ። ለአንተ መርጣ ለአንተ ለይተናል። አባት ሆይ ባወቅነ እውነት ከኃጢአት ተለይተን ባንተ መኖር በክርስቶስ መኖር የምንችልበትን አቅምና ጸጋ እንዲጨመር እኔ እንጸልያለሁ። ጌታ ሆይ ከኃጢአት ጋር መጫወት አይጥ በወጥመድ ሥር ለመያዣ የተቀመጠውን ምግብ ለመብላት እየጎመጀች እንደምትያዝ በአመፅ እየተያዝ በተዘጋጀው ወጥመድ ውስጥ እየገባን ድነትን መቀለድ አረ፣ ይብቃ ጌታ ሆይ ከአገሬ ላይ ይሄ የተሳሳተ አስተምሮ ይነሳ፣ ከዓለም ላይ ይነሳ። ድነትን መቀለድ የዳንበት ድነት እንደምንገባ እንድንኖር እንደሚገባ እንድንራመድ እንደሚገባው እንድንጸና ይናገራልና፣ እባክህ ጌታ ሆይ የቃሌን አብሮት ለኔና ለሕዝቢ አብዝተ እንድታበራ በተሳሳተ አካሄድ በተሳሳተ አኗኗር ክርስትናን የተረዱት እግዚአብሔር በአመፅ ጸንቶ እየኖሩ አመፃቸው ልክ ነው እያሉ አመፃቸውን እያጸደቁ እውነት ቃል ስነገር ነግቶ ከመነሳት ይልቅ አንተ የምተኛ ንቃ እንደምል ከመንቃት ይልቅ ወደሚያበራው ክርስቶስ ከመመለስ ይልቅ በአመፀንተ ለመኖር ስህተትን ለመሸፈን ከመከራከር ሕይወት ወጥቶ ወደ አዲሱ ሕይወት መመለስ ይሁንለን፣ በቃሊ ጸንተን መቆም እንዲሁን አባቶ አንተን እየመሰልን ከአንተ ጋር አብረን ያ ሕይወት የሆነውን በትንሣኤው የተካፈልነውን ሕይወት ያንን ልምምድ እየተለማመድ እስከ ፍጻሜ ድረስ አንተን በሚያስደስት ማንነት በቅድስና ቅድስና ለእግዚአብሔር በማለት ጸንተን እንድኖር እንድትረዳን እኔ ጸልያለሁ። በቤት ውስጥ ያለው ሄስተት አካሄድ በቤቴ ውስጥ ያለው ሄስተት አስተምሮ ለራስ ምኞት ለራስ ፍቃድ ቃልን መተርጎም ቀርቶ እግዚአብሔር ሆይ ድነትን ለራሱ እንደፈለገ ሰው አይደለም ይጠቀመው። ድነት ሕይወት ይፈልጋል። የዳኔ ሰው በሕይወት አኗኗር የተሰጠውን መመሪያ ተከትሎ ሲኖር ነው። ድህነቱን የሚያጸነውና በቃሊ ስርዓት መኖር እንድንችል እንድትረዳ እንጸልያለሁ። ክብር ላንተ ይሁን በኢየሱስም አሜን። የዳንበት ድነት እንዴት እንጠብቅ ወይም የዳንበት ድነት ይወሰዳል ወይስ አይወሰድም በሚል ርዕስ ቀጣይ ላይ እናያለን። ይህን ርዕስ ከሌላ ቃል ሲያብሄ መልካምነቱን ከኛ ጋር ያድርግ። እግዚአብሔር መልካም ነው። ከዛ በኋላ ስለ ሪቫይቫል ነው የምንሄደው። ይሄ ግን መናገር የሚገባ መለክ ስለሆነ ነው። ጌታ ዘላለማችሁን ይባርክ። ከክርስቶስ ጋር በጽድቅ ህይወት እሱን በመምሰል መጽናት እንድትችሉ ጸጋው ይብዛላችሁ። ከሱ ጋር ጽኑ። የኃጢአት ልምምድን ንቃችሁ ወጥታችሁ ህይወት የሆነው ክርስቶስ ጋር ተጣበቁ። ቃሉ ህይወት ነውና ተባረኩ። ጌታ ከእናንተ ጋር።